መመኝ ብላ ልቤና መመኝ ብላ ስደርስ ሞተች ነው የሚሉት። አሰላሙ አለይኩም ወረህመቱላህ ወበረካቱ። ወደ ና የተከበራችሁ ሰቦች ሰላም እንዴት ናችሁ? ሁላችንም ሰላም ብያለሁ። ማሮቼ፣ ፍቅሮቼ ይህ ሚዱ ላይ ተሸረርጉልኝ። እጅግ በጣም ያሳዝናል። ዛሬ ትላንትና ቲክቶክ ገዝት ላይ ቁጭ ብላ ጓደኞቿ ጋር ስትጫወት የነበረች ዛሬ ደግሞ እንደ ሞተች በዱባይ ነው የተሰማው። እጅግ በጣም ያሳዝናል። መድኃኒት ቤት የምትሰሩ እህቶቼ ያምሻል፣ ያመሃል ወደ ሀኪም ቤት ሄዳችሁ መጀመሪያ ያላችሁበት በሽታ ምን እንደሆነ ማወቅ አለባችሁ እዱኒ አትሞላም ዛሬ እንሰራል ነገ እንሰራል ዛሬ እንሰራል መቼም ሞልታ አታውቅም መቼም በቃንም ብለን አናውቅም አልፎ እንደነማ አናውቅም ይች እህታችንን ትላንትና ራሴን እያመመኝ ነው ብላ ጠዋት ሀኪም ቤት ገባች ትላንትና ራሴን እያመመኝ ነው ያለችው ተከየሉ ትናንትና ራሴን አመመኝ ብላ ዛሬ ህይወቷ እንዳለፈ ተሰማ እጅግ በጣም ያሳዝንም ታዲያ ማለት አረብ ሀገር ላይ እኔ ባለፈው ተስፍሽ አረርጌ ሲናገር ምን ነበር የሰማሁት ከአረብ አገር አስራ ሦስት አስክሬን ወይም አስር አስክሬን ይገባል ሲል ነበረ። ማለት አላማን ኩብ ነበረ። በእርግጥ ቀን በቀን አስክሬን እንደ ጉር የሚሸኘው ወደ ኢትዮጵያ። ከዛ ዛሬ ይቹም እህታችን እንደምታዩት ሞተች፣ ሌላም እህታችን ሞታለች። እኔ አየሩ ነው ወይንስ ደግሞ በቃ አላውቅም። በአሁኑ ሰዓት እንኳን አይደለም ቀርፎ ሰውን ጥላችሁን አትመኑት። ትላንትና ገስ ላይ ቁጭ ብላ ስትጫወት ያመሸች እህታችን ናት ራሴን አመመኝ። ቀዷና ቀደራቸው ከደረሰን ያሁን እችን ቃሌን ሳልጨረሳት መሞት አይቀርም። ሞት አይቀርም። ሞት ያለ ነው፣ ፍርድ ነው። ግን ድንገት ሞተች ሲባል በምን እንደ ሞተች እራሱ አይታወቅም። ሞተች የሚባለው ነገር ነው የሚመጣላችሁ። ሞተች፣ እጅግ በጣም የሚያሳዝን ነገር፣ በጣም የሆነ ሞተች። ሞተች፣ ይህ ቃል ቀላል እንዳይመስላችሁ። ሞተች በአንድ ቀን በአንድ ሰከንድ በአንድ ደቂቃ ሞተች። ለእናት ታዲያ ይህን እንዴት ብሎ ነው የሚነገረው? ይህን ይህን ለቤተሰብ እንዴት ነው የሚነ አይደለም ለቤተሰብ ለወላጅ ለቤተሰብ እኛ ደንግጠናል። ትናንት ማታ ገስት ላይ ቁጭ ብላ ያመሸች ልጅ ራሴ ላይ ያመመኝ ነው ብላ ጠዋት ሐኪም ቤት ገብታ ይኸው ዛሬ ከሰዓት በፊት ህይወቷ እንዳለፈ ተሰማ። በምን አይታወቅም። የህክምና ስህተት አላቅም። ያለባት የበሽታ ችግር አላቅም። አላሁ አለም ነገር ግን ያምሻል። ወደ ሀኪም ቤት ሄደሽ ተመርመሪ። ሰራሽ፣ ደከምሽ፣ አጠብሽ፣ ቆምሽ፣ ተቀመጥሽ፣ ከልኩ አያልፍም። ቤት ሰራለኋልሽ፣ መኪና ገዛለኋልሽ፣ እናት አባት ያለውጣለኋልሽ። ራሴን ለወረትም ይዘው ስራ መጀመርበታል፣ አይሳካም። ቤት ሰርተሽ ስትጨርሽ መጨረሻ የቤት እቃ ያለሽ የቤት እቃ ደስ ስትጨርሽ፣ ቤት ውስጥ ምን ይዤ ገባ ምን ልሰራ ታያለሽ። ያን ስትይ አንቺ እየታመምሽ እየደከምሽ ችግር ላይ እየወደቅሽ አንቺ ዛሬ ስትወድቂ ያገንዘብ ላንቺ ምንም አይደለም። ላስክሬንሽ መሸኛ እንኳን ብር የለም። ተከየሉ ትላንትና ትላንትና ሶሻል ሚዲያ ላይ ቁጭ ብላ ስትጫወታ አምሽታ አመመኝ ስሜት እንደ አይነት ሳትል ምንም ነገር ሳትል እራሴን እያመመኝ ነው ብላ። ዛሬ ዛሬ እኔ ሶሻል ሚዲያ ላይ ግብትስል በቃ ይቀውጡታል ነሮ ማለቅ ሰው ቤት ከፍተው እና ለዛ ምንድነው የምላችሁ አረብ ሀገር ላይ ያላቸው በአሁን ሙቀት ነው። እኔ አረብ ሀገር ላይ ከሰራሁበት አመት ከዘንድሮ አመት ይለያል። ገና ሙቀቱ ገና እየገባ ነው። ኩሽናችን ሙክየፍ የለውም። ሙቀቱ ሙቀት እንዳይመስላችሁ፣ ፊቴን ጥብስ፣ ይሄ በቃ ፊቴ የኔ አይደለም። ጨው በቃ በጨው የታጠብኩ ነው የሚመስለኝ። በቃ ፊቴ ሽክር ነው የሚለው፣ ይሄ እንዳለ ሰው። ይሄ ፊቴ የኔ አይደለም። በቃ ሙቀቱ እንዴት እንደሚሰልብ ውሀ ጠጥቼ፣ ውሀ የጠጣሁት አንድ ዲሰክ እንዳይቆይ የጠጣሁ አይመስለኝም። እና አሁን ላይ ከብርዱ ወተን ወደ ሙቀቱ ስንገባ ቅንጭላታችን እማ ይችላል። የራስ በሽታ ቀላል እንዳይመስላቸው። የራስን በሽታ የሚያውቀው ሰው ብቻ ይናገር ስለ ራስ በሽታ። ግን እኔ እንዴት ነው ትላንትና ቁማ ወታ ትላንትና ሶሻል ሚዲያ ላይ ቁጭ ብላ ምንም አመመኝ አላለች ሴትዮ። ጠዋት ራሴን እያመመኝ ነው ብላ ወደ ህክም ቤት ሂዳ ህይወቷ ማለፉ በጣም ነው የሚያሳዝነው። እኔ አረቦች ህክምና ሲሰጡን ወይንም ደግሞ የህክምና ሀኪም ቤት የሚሰጡት መድኃኒት ትክክል አይደለም ወይንስ ይሄ ህክምና ችግር፣ ወይንስ ልጅቷ የነበረባት በፊት የነበረ በሽታ አላውቅም። አላሁ አለም። ይሄ ነው ግን ለዚህም ሲሆን እህቶቼ፣ አረብ ቤት ሲሰሩ ከልኩ ለማያልፉ ያሰባችሁት ነገር ሙሉ በሙሉ ላይሳካም። እራስዎች ጠብቂ ብቻ። በወር አንድ ጊዜ ቼክ አድርጊ ብቻ። በወር አንድ ጊዜ ቼክ አድርጊ አትችይም። ሁለት ሶስት ወር ጠብቀሽ ዴምሽን ቼክ አድርጌ ያለብሽን በሽታ አውቄ። በእርግጥ ከምር መመርመራችንን ሕክምና ቤት ሄዶ ሕክምና አገልግሎት ማገኘታችን ከሞት ያስቀርናል ማለት አይደለም፣ ግን ያለብሽን በሽታ ታውቂያለሽ። ሞት አንድ ሰው ሞት ሲባል ወይኔ ፈጣሪ ፈጣሪን እንፈራል፣ ወደ ፈጣሪ እንቀርባል። የዛን ሰው መሞት በጣም እናዳንቀዋለን። ሞተች፣ ሞተች ሶሻል ሚዲያ ሶስት ቀን አራት ቀን ብፅርቅርቅ ብለን እንረሰዋለን ። እኔ ምድን ያፈላጊ አንቺ ምድን ያፈላጊ ትሆኛለሽ። ሞት ላንቺም ለኔም መች እንድመጣ አይታወቅም። እንግዳ ነገር ነው። የድንገት ሞት የሚያክል ነገር የለም። የድንገት ሞት በቃ ለናንተ ታማቹ ረባገር ስትሰሪ ኑረሽ፣ ደክመሽ ኑረሽ፣ ለፍተሽ ኑረሽ፣ ተቸግረሽ ኑረሽ፣ ማስተሽ ኑረሽ በሐኪም ቤት ተኝተሽ ከመቅረፍ የድንገት ሞት ፈርድ ነው። ግን ይሄን ፎቅና ምድር አጽልተሽ አረቤት ላብሽን ጠብርቤት ሰርተሽ ለማትኖሪበት ቤት ብለሽ ጀምረሽ እራስሽን በቤት መስራት ቅንጭላትሽን አደንዝዝሽ የኖርሽ እርፈት ሳታገኝ የእርፈት ጣሙን ሳታይ ቤትሽን የሰራሽን ሳታዩ ሞት ይመጣል፣ ሞት ይመጣል። ለዚህም ታዲያ እኛ ምንድነው መሆን ያለብን? እራሳችን መደበር አለብን። የመዳም ቅመሞች ይ አቅም የለንም፣ ቅዋ የለንም፣ ቪታሚን የለንም። ሰውነታችን ተጎድቷል፣ ደክመናል፣ አጥንታችን ደርቋል፣ ቆዳችን አጥንታችን ጋር ተላኳል። አንዳንድ እህቶች በጣም ወፍረው ስተዋቸው የተስማማቸው ይመስላችኋል? አይደለም እኮ ቢያንስ አረቦችን እዋቸው ቁጭ ብለው ይበላሉ፣ ቁጭ ብለው ይጠጣሉ። ቁጭ ተኝተውም ተነስተው ምግብ ነው የሚበሉት። ስራ ውለውም መተው በመኪና ነው። እኛ ፎቅና ምድር ስንሽከረከር ስንሽከረከር ውለን ብናገኝ አንድ ስኪጣ ናት፣ ብንበላ ሶስት አራት ማንኪያ ሩዝ ነች። ብንበላ ታዲያ ያችን ምግብ በልተን እኮ ቁጭ አላልንባትም። ለኛ ወደ ሰውነታችን የሚገባ ምንም ነገር አላገኘንበትም። ግን እሷ እኛ ለምንድን ነው ሰውነታችን ላይ ወፍር የምንሆነው? ጭንቀት ታቂያለሽ። ጭንቀት፣ በዛን ሰዓት ስትጨነቂ ውስጥሽ ላይ የሚፈጠረውን ነገር አታቂም። ትጨነቂያለሽ፣ ትናደጃለሽ፣ በቃ ታስቢያለሽ። ጭንቀት በሽታን ይፈጥራል። ጭንቀት አሉ ባልቷ ሰውነትን ያመጣል። ሀሳብ፣ እንቅልፍ ማጣት፣ ፊትን ያበላሻል፣ አእሚሮሽን ይስባል። እንደዚህ ሆኖ እየሰሩ ነው። ታዲያ እህቶቻችንን ዛሬ ሞቱ፣ አረባ ሀገር ላይ ሞቱ። አስክሬን መሸኛ ብር አንጡ። እህት የለ፣ ወንድም የለ፣ አባት የለ፣ አክስት የለ፣ አጎት የለ፣ ሞታች። ግን ሶሻል ሚዲያ ላይ መጥቶ ፎቶ ይለጠፋል። አይቻት ነበር አይሰራም። በቃ እራሳችሁን ባላችሁበት ቦታ ላይ ትሪት አድርጉ ለኔና ላንቺ ቤት መስራት መኪና መግዛት የስራ መስሪያ ብር ማጥራት የለም። ለምን ጊዜያችንን፣ ሰዓታችንን፣ ማንነታችንን አረብ ሀገር ላይ የሚያስቸር በልቶብናለን። ለዚህም እባካችሁ እህቶቼ፣ ወንድሞቼ፣ አረብ ሀገር ላይ የምሰሩቶቼ፣ ወንድሞቼ ከስከልኩ አያልፍም። የምትኖሩት ለአንዲት ኩብዝና ለአንዲት ቂጣ ነው። ስለዚህ በቻላችሁ ጤንነታችሁን ጠብቁ ነው ምለው። አላህ ስብሓን ወተላ ወጥቶ ከመቅረት የጠብቃችሁ። ውድና የተከበራችሁ ቤተሰቦችን ይህን ቻናል ሁላችሁም ላይክ፣ ሼር እያደረጋችሁ ሰብስክራይብ በተን ዋን እየነካችሁ አበረታቱኝ። አላህ ወጥቶ ከመቅረት የጠብቀን፣ ሁላችንም ፈጣሪ ጠብቀን በያለንበት ቤተሰቦቻችን እና ሀገራችንን ሰላም ያርግልን። በሰው ሀገር ላይ ወጥቶ መቅረት እጅግ በጣም ይከብዳል፣ እጅግ በጣም ያሳዝናልን። ዛሬ ታየተው ነገ መጥፋት እጅግ በጣም ያስደነግጣል። ወደ ፈጣሪያችን እንቀርበን ራሳችንን የምንጠይቅና ራሳችንን ከፈጣሪ ጋር የምንገናኝ አድርገን ለሞቱት ሙስሊም ለሆኑ አላህ ሱብሃነሁ ወተዓላ ቤታቸውን ኑር ያድርግላቸው፣ ጀነቱል ፊርደውስን አላህ ያውፍቃቸው። ሌላ እምነት ተከታይ ለሆኑ ደግሞ እሱ ፈጣሪ ምህረቱን የለግሳቸው። ሌላ የምለው ነገር የለኝም እንግዲህ ቀን በቀን በቃ መከራ፣ ሐዘን፣ በሽታ፣ ችግር ምናምን ምናምን ነው የምንሰማው። አላህ ሱብሐነሁ ወተዓላ በኸይር ነገር ቀይሮ በኸይር ነገር እስከሚያገናኘን፣ አሰላሙ አለይኩም ወረሐመቱላህ ወበረካቱ